በዘርፉ ላይ ያሉትን እነዚህንና መሰል ችግሮች ለመቅረፍ በትምህርት ሚኒስቴር በኩል በርካታ እርምጃዎች እየተወሰዱ መሆናቸውን የትምህርት ሚኒስትሩ ብርሃኑ ነጋ ገልጸዋል። ጥሩ እስኪል ለልጆች የሚሰጥ ብቻ ሳይሆን ጥሩ ግብረገብነትም ጥሩ የሞራል መሰረትም የሚሰጥ ናርቅ ተባለ። የካሪኩለም ሪፎርሙ ተደረገ። በዛ መሰረት አዳዲስ መጽሐፍ ተዘጋጁ። የመምህራንን ችግር በሚመለከት ከኳሊቲ ጋር ተያይዞ ያለውን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 ጥሩ ትምህርት ለመቀበል አስቸጋሪ ነው የሚለውን ነገር ለመፍታት ህብረተሰቡን ሞቢላይዝ አድርገናል። በተጨማሪም የመምህራን ባንክ በማቋቋም የመምህራንን ህይወት ለመቀየር የሚያስችል የቤት ልማት ፕሮጀክት በቀጣዩ ዓመት እንደሚጀምርም ሚኒስትሩ አስታውቀዋል።